ትንሽ ንግር ሁሉንም ነገር የሚያደርግላት ለእሷ ነው። ዳጣ ከመጣች ጊዜ አንስቶ አይኑ ራሱ ያለው እሷ ላይ ነው። ኤቢ በዚች ልጅ ቀንተሻል? ቆይ እስኪ አሁን በምኗ ነው የሚቀናው? አባዬ ነው። እኔ እንደውም ሲያት ልጁ ነው የምትመስለኝ። እማዬ እንዲሁም ለምን በድብቅ የዲኤንኤ ምርመራ ታደረጊ? ታሽኮረ መማዋልች እንደ ሲጀመር በጣም ባለጌ ናት። ዋናው እራሱ ባታበላሻት። ኤቢ ምናለች? እንዳቴ ናታን ክፍል ገብታ ቀንም ሙሉ ስትገላበጥ አይደል እንዴ የምትውለው። ምን አሁን እማዬ ካላመንሽ፣ ምን እንደምታደርግ ተከታትዬ ነው ማሳይሽ። አባይቺ ልጅ ለምን ከኔ በላይ ያስበልጡ እንደሚወዳት አልገባኝም። ኤቢ ይህን ነገር ምነው ደጋገምሽው? አባትሽ አንቺን ከማንም አሰንሱሽ አያውቅም። ለማንኛውም በቃ ትጨነቂ እናስብበታለን። እሺ እሺ ዳጣ እኔ ዳጣ ነፃ ወጣች፣ እንዲሁም ደግሞ ሌላ ጣጣ ውስጥ እንግዲህ ገብታለች ማለት ነው። ጌጣጌጦቹ ከእህቷ በኩል ሲገኙ ነፃ ስትወጣና ይቅርታ እንድትጠየቅ ማለት ነው። ዳጣ ከዚህ በኩል ነፃ ስትወጣ ከሌላ በኩል ደግሞ ሌላ ጣጣ ውስጥ ገብታለች ማለት ነው። ምክንያቱም ኤቢ እንግዲህ ከያብ ጋር ከናታን ጋር ማለት ነው ጠርጥራታለች ማለት ነው። አብዬ እንግዲህ ዳጣ እንደምትበልጣት አባቷ ዳጣን እንደሚያስበልጥ አባቷ ከሷ ይልቅ ወይም ደግሞ ከአብዬ ይልቅ ዳጣን እንደሚወዳት እንግዲህ በቅናት እየተንጨረጨረች ትገኛለች ማለት ነው። አባቷ ግን ጌጣጌጦቹን እንግዲህ ከአብዬ ዘንድ ሲያገኝ ያው እናቷ እንዳትሰማ ወይም ደግሞ እናቷ እንዳታውቅ እንግዲህ እናትሽ እንዳታውቅ ቦርሳውን ከከፈተች በኋላና ጌጦቹ ከተገኙ በኋላ ይህን ማድረግ እንደሌለባት እና ይህን ማድረጓም ትልቅ ስህተት እንደሆነ ነግሯት ዳጣን እንግዲህ ይቅርታ ጠይቃ ከዳጣ ጋር ሰላም ፈጥረዋል ማለት ነው። ሆኖም ግን አበጌ ይህንን ማለትም የዳጣን ለዳጣ ዳጣን ይቅርታ ብጠይቃትም እንዲሁም ደግሞ እናቷ እናቷ ይህን ነገር እንዳታውቅ ቢያደርግም አባቷ ያን ያክል አልተደሰተችም። አሁንም ዳጣ ላይ ጣቷን እንደቀሰረች ናት ማለት ነው አብጌ። ያም ሆኖ ግን እኔ እዚህ ጋር እናቷ ብትሰማ ወይም ደግሞ እናቷ ጌጡን እሷ እንደወሰደችው ማወቅ ነበረባት ብዬ አስባለሁ። ነገር ግን በዛሬው ድራማ እንግዲህ የአብዬ እናት እንግዲህ እንደሌላው ጊዜ አይደለችም። ምክንያቱም ልጇን አቢጌን አይ እየቀናሽ ነው፣ በዳጣ ትቀኛለሽ። በቃ ናታንን አንቺ ምን አድርገሽ ማማለልና በመቅረብ ነገሮችን በመቅረብ ማለትም እየቀረበች ወይም ደግሞ የሆነ እንዴት ነው ግንኙነት ስላችሁ፣ በቃ በየሰዓቱ እሱ ጋር እያገኘች ክላሱ እየሄደች ማማለል እንደምትችል ነው እንጂ ዳጣ ጋራ እንዲህ አይነት ገባ ሰጣ ውስጥ ገብታ ናታንን ማግኘት እንደማትችል እንግዲህ እናቷ እየነገረቻት ናት ማለት ነው። እናም እንግዲህ አብጌ ብዙ ነገሮችን መዋሸት ፈልጋ ነበር። ምክንያቱም ያው ዳጣ ከቦርሳው ጌጣጌጦችን እንዳስገባች እሷ ግን እንደማታውቅ ለማስመሰል ሞክራ ነበር። ነገር ግን አባቷ አላመናትም ማለት ነው። እናም እንግዲህ ዳጣም ዳጣ ነው። ሰላም እንግዲህ ጸጉሯን እየደባበሰች እናት የለሽም ወይ ስትል ትጠይቃታለች። እና ስለ እናቷ እንድትነግራትም ብትላት ጊዜው እንዳልሆነ ወይ ደግሞ አሁን ሰላም እንደሆነች ትነግራታለች። እናም የዳጣን ጸጉር ስታደንቅ ሰላም የዳጣን ጸጉር ስታደንቅ ዳጣም እንግዲህ ትጠይቃታለች ማለት ነው። እንግዲህ ውበት ጸጉር ቢያምር ምን ያደርጋል፣ ጎርም ሳይልዳበት ሰው እንዲሁም ደግሞ በኩሽና ጊዜውን የጨረሰ እየረገፈ ስትል እንግዲህ ትነግራታለች። ዳጣም ልጅ የለሽም እንዴት? ስትል ትጠይቃታለች ማለት ነው። ዳጣም እንግዲህ ከአብዬ ጋር ክላሷ ስትሄድ እንግዲህ ያው ሳትታጠብ መቀመጥ ወይ ደግሞ ከእሷ ጋር መሆን እንደማትችል ትነግራታለች። እናም እናም ናታን ውሃና ኤቢ ማለት ነው እንግዲህ፣ ሳሎን ላይ ቁጭ ብለው ከጠገብ የቁጭ ባል ስትለው እንግዲህ እሱ መቀመጥ እንደማይፈልግ ነግሯታል፣ ይነግራታል ማለት ነው። እንዲሁም ደግሞ ውሃ እንግዲህ ዳጣን ትጠይቃለች የት ናት ብላ። በምጠይቅበት ሰዓት ኤቢ አላቅም ትላለች። ከዛ ደግሞ ናታን እንግዲህ ጓደኞቿ ጋር ወጣ ብላለች ሲል እንግዲህ መለሰ ማለት ነው። አንተ የት ታውቃለህ በማለት እንግዲህ ውሃና ኤቢ ይጣላሉ ማለት ነው። ሁለቱንም ገላግሎ ማለት ነው። ናታን ገላግሏቸው እንግዲህ አበዛችሁት ብሎ ጥሏቸው ይወጣል ማለት ነው። ዳጣም እንግዲህ ቤን እንደውሃ ብታቅፍኝ፣ ብታጫወችኝ ምን ችግር አለው ስትል እንግዲህ እንትጠይቃታለች እንዲሁም ደግሞ ናታን እንትወዷለች ወይ ስትላት እንግዲህ እንደማትወደው ትነግራታለች። እናም እንደገባትና ለምታግዛት ትነግራታለች። ነገር ግን እናም እንግዲህ ዳጣ ናታንን አስቀይም ዳጣን ናታንን አስቀይም ከክላሱም እንዳት ገቢ በማለት ትላታለች። ኤቢ ማለት ነው። እናም ደግሞ ለናታን ስትል ሰው መግደል እንደምትችል ትነግራታለች። ዳጣም እንግዲህ አልፈልገውም ስት ያል እንዴ ስትላት፣ እንግዲህ ኤቢም ተናዳ ከክላስ ሹጭልኝ ስትላት ትታወጣለች ማለት ነው። እናም እንግዲህ ዳጣ እንግዲህ ጊዛ አለኝ ብላ እንደላከችውና ወደ ውጭ ወጡ። እንግዲህ ለእሷ ተልኮ እንደወጣ ናታንም ለውሃና እንዲሁም ደግሞ ጓደኛዋ ተናግሮ ይወጣል ማለት ነው። ዳጣ እንግዲህ ያው ትናገራለች ማለት ነው። ደስ የምትል እናት እንደሆነች ትነግራታለች ማለት ነው። እናም ደግሞ የዳጣም ጥሩ እናት መሆን እንዳለባት ትነግራታለች ማለት ነው። እናም እናት ስትሆኝ እንደኔ መሆን አለብሽ እያለች እንግዲህ በትህትና ስታናግራት አይተናል ማለት ነው። እናም ያልነገርኩሽ ነገር ናታንን ብዙ አትቅረቢው፣ ወንድ ልጅ ነው ማለቴ ተማሪ ስለሆነ እንዲያጠና ስትል እንግዲህ በሲስተም ትነግራታለች ዳጣም እንግዲህ አያሳስብም ስትል ትመልስላታለች ማለት ነው። በዚህ መሃል እንግዲህ አብይ ትመጣለች ማለት ነው። እናም እንግዲህ ኤቢን እና እናቷ እንዲሁም ዳጣ እንግዲህ ወደ ናታን ክላስ እንግዲህ እንዳትገባ ተነግሯት ነበር። ነገር ግን እሷ ይሄን አታቆምም ማለት ነው። ሩጣ እንግዲህ የናታን ክላስ ትገባለች ማለት ነው። እና ክብልህን በደንብ አይቻ ታላቅም ስትል እንግዲህ ትለዋለች። እና ሰላም እንደምታጸዳው እና እንደምታስውበው ይነግራታል ማለት ነው ናታን። እና እንግዲህ እዚህ ላይ ኤቢ ለእናቷ ማለት ነው ዳጣ አባቴ ዳጣን በጣም ነው የሚወዳት፣ ከእኔ የበለጠም ይወዳታል። ስለዚህ ልጁ እየመሰለችኝ ነው፣ የዲኤንኤ ምርመራ እናድርግ፣ በድብቅ ስትል ትጠይቃታለች ማለት ነው። ነገር ግን እናቷ ፈቃደኛ አልሆነችም። ለምን እንደዚህ ትያለሽ? ተነሽና ውጭ ስትል አስወጥታታለች። ነገር ግን በጥርጣሬም አድሮባታል ወይ ደግሞ የሆነ የጓደኛዬ ልጅ ናት ብሏል ስትለው እንግዲህ ድሃ ጓደኛ የለውም ስትል መልሳለች፣ ማለት ነው። ኤቢ ለዚህ ደግሞ የሆነ ተጠራጥራለች ማለት ነው። ቢና ተጠራጥ የሆነ ጥርጣሬ ውስጥ ገብታለች ማለት ነው። ማድረግ አለብኝ ወይ ለምንድን ነው ልጅቷ ይህንን የምትለው? በማለት እንግዲህ ጥርጣሬ ውስጥ እንድትገባ አድርጋታለች ማለት ነው። ናታን እና ዳጣ ደግሞ እንግዲህ የናታን ክላስ ውስጥ ሆነው ምን ብለሽ ነው የምታወሪኛል? ሲላት እንግዲህ ይጠይቃታል። በዚህ መሀል እንግዲህ የናታን ክፍል ነው የምትሄደው? ስትል ኤቢ እንግዲህ ያው ስለማታምኝ ነው እንጂ በዚህ ሰዓት እሱ ክፍል ናት ስትላት የኤቢ እናትም እንግዲህ ምንም አታደርግም በዚህ ሰዓት ወንድ ክላስ ምናምን ስትል ትከረከረታለች። ነገር ግን ኤቢ ዳጣ እንግዲህ የናታን ክላስ ናት ማለት ነው እና በመላመድ ነው ፍቅር የሚይዘን፣ እና እንዲላመድ አድርጊው እንደምትፈልጊውም አትንገሪው፣ ምንም አይነት ምልክት አትስጭው ስትል ትነግራታለች ማለት ነው እና ኤቢም አንድ ቀን ደግሞ ምን የማይድልህም ብያዋለሁ ስትል ለእናቷ ትነግራታለች። እናቷም ጎሽ በማለት በማድነቅ ቆንጆና አሪፍ አቋማለች፣ ስለዚህ ምንም በሰውነትሽን ቢሆን ምልክት መስጠት ስትላት፣ ኤቢም እንግዲህ ያው ያች ልጅ እያለች ምክንያቱም ዳጣ እያለች ምንም እኔን ሊያየኝ ወይ ሊመለከተኝ አይችልም ስትል ትመልስላታለች። እናም እንግዲህ እንሂድና እንያት፣ ጭራሽ ሌላም ነገር እያደረገች ይሆናል ስትላት እናቷም እንግዲህ ቅናት ነው እንደዚህም ያደርግሽ በዚህ ሰዓት ናታንም ቢሆን ክፍሉ አያስገባትም ስትል፣ ትንሽ ዳጣ ከሌለች ናታን ክፍል እንሂድና ዳጣ ከሌለች እኔ እቀጣለሁ፣ ነገር ግን እናዳምጣ የሚሉትን እናዳምጣለን ስትል ወደ ናታን ክፍል ይሄዳሉ ማለት ነው። ናታንና ዳጣ እንግዲህ የናታን ክላስ ሁነው እንግዲህ ዳጣ ችኳ ትወድሃለች ስትል፣ እንግዲህ ፉንቃ ውስጥ እንደሆነች ፍቅር ውስጥ እንደሆነች ትነግረዋ- ናት ስትለው እና እንዲረዳት ስትነግረው እሷለህ እንጂ ፍቅር የላትም። እንዲሁም ደግሞ ስሜት እንደሌለው ይነግራታል ማለት ነው። መቼም እንደማይወዳትም ደግሞ ያረጋግጥላታል ማለት ነው። እናም ዳጣም እንግዲህ ናታንን እሷ ይህን ነገር ታውቃለች ስትል ትጠይቀዋለች። አዎ በደንብ ታውቃለች ሲል ይመልስላታል ማለት ነው። እናም ናታን ስለ ዳጣ ህይወት ስለ ራሷ እንድት ነግረው ይጠይቃታል። እናም እንግዲህ ፍቅረኛ ነበረች ሲል ይጠይቃታል። ዳጣም እንግዲህ ፍቅረኛ ማለት ይሄ ባል ምናምን የሚሆነው ስትል ትመልስለታለች። እሱም ፈገግ በማለት አዎ ሲላት ብዙ ዘጭ ጓደኞች እንደነበሯት እና ፆታዋን ነግረዋት እንደማያውቁ ያ ማለት ምንም አይነት የፍቅር ጓደኛ እንደሌላት ትነግረዋለች ማለት ነው። እንግዲህ ኤቢ እና እናቷ በመደናገጥ ከውጭ ሁነው ወይም በር ላይ ሁነው ተደብቀው እየሰሙ ይገኛሉ ማለት ነው። እሱም እንግዲህ ወንድ ጋር ግንኙነት የለኝም ወይም ደግሞ ደርሶብኝ አያውቅም እያልሽኝ ነው ሲል ይጠይቃታል። እንግዲህ ኤቢና እናቷ እጅግ በጣም ይደነግጣሉ ማለት ነው። ዳጣም እንግዲህ አትቀልድ ወይ ደግሞ ትቀልዳለህ እንዴት ስትል ተመልስለታለች። ኤቢም እንግዲህ ናታንም ይህንን ስትለው እየተጨነቀ እየተቆነጠነጠ የሚለውን ነገር እያጣ አይን አይኗን እያየ እኔ በማለት አፈቅርሻለሁ ለማለት እንግዲህ እየተጨነቀ እየተቆን ምንድን ነው የሚባለው የሆነ እየተቆነጠነጠ አፈቅርሻለሁ በሚልበት ሰዓት ሁለቱም በሩን በርግደው ገቡ ኤቢና እናቷ። ዳጣም ከተቀመጠችበት ብድግ እንደ ማለት አለች እና ተመልሳ ቁጫለች። ናታንም በፈዘዙ አይኖቹ ሁለቱንም እያየ ግራ በመጋባት ዳጣም እንዲሁ ሁለቱን እያዩ ግራ ተጋብተው አይን አይናቸውን ያያሉ። ዳጣና እናቷም ኤቢና እናቷም እንግዲህ ምንም ነገር ሳይሉ ቆመው አይን አይናቸውን በመተያየት ድራማው የዛሬ እዚህ ጋ አብቅቷል ማለት ነው። ቀጣይ ምን ሊሆን ይችላል? ምንስ ሊፈጠር ይችላል? የዳጣ እናትስ ምን ልታመጣ ትችላለች? ምንስ ሊሆን ይችላል? የዳጣ እናትስ ጌጡን ኤቢ እንደወሰደችው ወይም ልጇ ደብቀው እንደነበረ ብትሰማ ምን ልትል ትችላለች? ከዚህ በኋላስ ዳጣ ምን አይነት አደጋ ውስጥ ልትሆን ትችል ይሆን? ምናልባት ሌላ ችግር ያመጡባት ይሆን? እዚያ ቤት እንድትወጣ ይህንን ምክንያት አድርገው ደግሞ በሌላ ሰበብ እዚያ ቤት እንድትወጣ ማድረግ ይችሉ ይሆን? ወይስ በዚሁ ትቀጥል ይሆን? ምን ሊፈጠር ይችላል? አብረን የምናየው ይሆናል ማለት ነው። ዳጣ፣ የዳጣ ቤተሰቦች ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በቀጣይ ቀጣይ ክፍልን ይዘን እንቀርባለን። እስከዚያው መልካም ጊዜ። እወዳችኋለሁ። ባይ ባይ።